ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው? እሱ እናትና አባት በፍቺ ትዳራቸው ሲጠናቀቅ ወይም ደግሞ በማህላቸው ፍቺ ሲፈጠር ልጆችን ማህል ላይ አስገብታችሁ አባትሽ እንደዚህ ነው እናትሽ እንደዚህ አድርጋኛለች አባትሽ እንደዚህ አድርጎኛል እያላችሁ ልጆቻችሁን ሌላ ችግር ፕሳይኮሎጂካል ችግር ውስጥ ባትከታቸው የእናትና አባት ፍቺ ልጅ ላይ ምን ያህል ጠባሳ እንደሚያመጣ ምን ያህል ፔን እንዳለው የሚያውቀው ሰው ያውቀዋል። እኔ በራሴ ምን ያህል እንደተጎዳው ምን ያህል ህይወት የሙሉ አፌክት እያደረገኝ እንደመጣና የሆነ ነገር እንደጎደለኝ እኔ ያውቀዋለሁ። ሌሎቻችሁም በዚህ ፔን ውስጥ ያለፋችሁ እንደዛው። ስለዚህ የእናትና አባት ፍቺ በራሱ ልጆች ላይ የሚያመጣው አሉታዊ ተጽዕኖ ምን ያህል ከባድ እንደሆነ የሚታወቅ ነገር ነው። ከዚህ በተጨማሪ ግን በተለይም እናቶች ብዙ ጊዜ ፍቺ በሚፈጸምበት ጊዜ እናቶች ጋር ነው ልጆች የሚሆኑት። ህግም እንደዛ ነው ሰፖርት የሚያደርገው እና ብዙ ጊዜ ስለ አባቶቻቸው መጥፎ ነገር በቃ እነሱ በሁለቱ መሀል ያልተፈጠረውን ነገር ለፍቺ የደረሳቸውን ነገር ማስረዳት ቀላል በሆነ መንገድ ልጅን በሚገባው ቋንቋ ማስረዳት መልካም ነገር ሊሆን ይችላል። ለምን ተለያያችሁ የሚለው ጥያቄ የግድ ነው፣ ልጆች ይጠይቃሉ። ቢሆንም ግን በጣም መጥፎ ነገርን በቃ አባታቸውን እንዲጠሉት ማየት እንዳይፈልጉ የሚያደርግ ነገሮችን መናገር የለብንም። ለምን ለልጆቹ ሳይኮሎጂካል ጤንነት ስንል ለልጆቹ በቃ ሰላማዊ ኑሮ ስንል ሰላማዊ ኑሮ ሲባል በሰው እናት እና አባት ከተለያየበት ይሁን ነገሩ እንደሚጎል ይታወቃል። ያንን ጉድለት ለመሙላት መጣር ነው ያለብን። ከእናትም ጋር ከሆነች እናት እንደዛው፣ ከአባትም ጋር ከሆነ አባት እንደዛው የሚጎል ነገር ይኖራል። አዎ ይኖራል። ቢሆንም ግን በተቻለ መጠን ያንን ያጡትን ነገር የአባት ፍቅር ከሆነ የአባትን ፍቅር የሚተካላቸው ነገር በትንሹ እንኳን የእናት ፍቅር ከሆነ እሱን የሚተካላቸው ነገር በትንሹ እንኳን ለማድረግ መጣር ነው የግድ የተፈጠረውን ነገር እንዲያውቁ ማውቁ እሺ ይሁን እንዲጠሉ ወይ አባታቸውን እንዲጠሉ ወይ እናታቸውን እንዲጠሉ የሚያደርግን የግድ በቃ እንደዚህ ለማስረዳ ልጆቻችሁን ባጥሩ ምክንያቱም ስለ ልጆቻችን ጤንነት ነው አይደል ለምናስበው በኋላ በቃ አለመግባባት ተፈጠረ ወር ደግሞ በቤተሰብ ጣልቃ ገብነት ገባ ዋቴበር ዛኬዝ ምንም ሊሆን ይችላል ቢሆንም ግን ስለ ልጆቻችን ጤንነት ስለ ልጆቻችን ሰላም ማሰናበል። በተለይም አርቲስቶች ባለፈው በሳምሶን ታደሰ ቤቢ እና በዳግማዊት መሀል የተፈጠረውን ነገር አይታችኋል። ሶሻል ሚዲያ የያዘው ነገር ደግሞ መቼም የማይጠፋ ነገር ነው። ዩቲዩብ ላይ የወጣ ነገር ነው። የተፈጠረውን ነገር አብትወድ ኖሮ ቤቱን አሸጥም ሄድ ማየት አንፈልግም። አባታቸውን እንደዚህ ጠጪም ሆነ ሰካራም ሆነ ሰላማዊ አባትም ሆነ አባት መቼም አባት ነው በቃ። ከኛ ጋር ባለመግባባት ፍቺ ሊፈጸም ይችላል ከዛች ሴት ጋር ቢሆንም ግን አባት መቼም አባት ነው። ሌላ አባት ሊሆናቸው አይችልም። እንደ አባት ሊወልዳቸው አይችልም። ስለዚህ አባት መቼም አባት ነው፣ እናት መቼም እናት ናት። በቃ በእኛ መሀል የተፈጠረው ነገር ሌላ ነገር ነው፣ ልጆች ሌላ ነገር ናቸው። ስለዚህ መጥፎ ነገሮችን እየነገራችሁ ሌላ ሳይኮሎጂካል ትሮማ ውስጥ ልጆቹን ባትከቱ። ያ ያለባቸው ነገር ያ የአባት ጥያቄ ያ የእናት ጥያቄ ያ የጎደለው ነገር ይበቃቸዋል። ስለዚህ ፍቺ በሚፈጸምበት ጊዜ አሁን በእነ ዳግማዊ መሀል የተፈጠረው ነገር በቃ አለመግባባት ተፈጠረ የቤተሰብ ጣልቃ ገብነትም ገባ እነሱ እንዳሉት ተለያዩ አለ እዛ ኤክስትሪም ደረጃ ድረስ ደርሶ ልጆችን እስከዚህ ድረስ ሚዲያ ላይ እስከ ማውጣት ድረስ ማድረስ የለባቸው እነዚህ ልጆች እኮ ተማሪ ናቸው አለ ትምህርት ቤት ይሄዳሉ ትምህርት ቤት ሲሄዱ በዚህ ሰዓት ላይ ምን አይነት ስሜት እየተሰማቸው ነው ጓደኞቻቸው ምንድን ነው የሚሏቸው ጎረቤት ምንድን ነው የሚሏቸው ሲቀጥል የእነሱ መለያየት ብዙ ነገር የሚያስጨንቃቸው ነገር አለ እስኪ በእነሱ ቦታ ራሳችሁ ሆናችሁ? አስቧቸው። አንዳንድ ጊዜ ልጆችንም ማሰብ ያስፈልጋል። በቃ መለየት የሚያደርሱ ፍቺዎች ወይም ደግሞ ትዳሮች ሊኖሩ ይችላሉ። ግን ስለ ልጆች ማሰብ፣ ስለ ልጆች ደህንነት መጠንቀቅ፣ ስለ ልጆች አይምሮ መጠንቀቅ ይግድ። በቃ ስለሚበሉ ስለሚጠጡ ስለሚማሩበት ነገር አይደለም መጨነቅ ያለብን። ኦፍኮርስ እሱም የሚያስጨንቅ ነገር ነው፣ መሰረታዊ ነገር ነው። ቢሆንም ግን እነዚህ ልጆች ላይ አይምሯቸው ላይ የሚፈጠረው ነገር ምንድን ነው? ሌላ የሚጎላቸው ነገር ምንድን ነው? እሱን ለመሸፈን መጣር ያስፈልጋል እንጂ እኛ ጋር የተፈጠረውን ፍትጊያ ወይም ደግሞ እኛ ጋር የተፈጠረውን አለመግባባት ለመሸፈን ልጆቻችንን መሳሪያ ማድረግ የለብንም። በቃ ፈልገው አልመጡም፣ ፈልገው ከኛ አልተፈጠሩም። ፈልገን እስካመጣናቸው ድረስ ልንጠነቅቅላቸው ይገባል ማለት ነው። ስለዚህ ይህንን ለማስተላለፍ ነው የመጣሁት። ልጆች ላይ ያለ እንትን ፔን ሁልጊዜ እኔ ያመኛል፣ በቃ ይሰማኛል፣ ልጆች ላይ የሚፈጠር ነገር። የልጆች ባለሙያ በመሆኔ ብቻ ሳይሆን፣ በቃ ልጆች ሁሌ ሴንሴቲቭ ያደርጉኛል እና ሳምሶም ጋር የተፈጠረውም ነገር እንትን ብሎኛል። ብዙ ሰዎች ጋር ያለ ነገር ነው። በዙሪያ የሚማቃቸው ሰዎች አሉ። የሆነ ነገር ፍቺ ተፈጠረ ማለት እናትም ከሆነች ስለ አባቷ ስለ አባታቸው መጥፎ መጥፎ መጥፎ ነገር ተናግራ ልጆቹ አባታቸውን ማሰብ እንኳን እንዳይፈልጉ ማሰብ እንኳን እንዳይችሉ ነው የምታደርጋቸው። አባትም ቢሆን እናትሽ እንዲያርጋኝ እንዲያርጋኝ እንዲያርገኝ በቃ። እነዚህ ልጆች እኮ አድገው ነገር ሪሌሽንሽፕ ይመሰረታሉ አይደለም? ሴትም ከሆነች ነገ ጓደኛ መያዝ ትዳር መያዝ ናምን ትፈልጋለች። ቢሆንም ግን ሰውን ለማመን ትፈራለች። በቃ ወንድ የሚባለው ነገር ሁሉ እንደዛ እንደተነገራት ይመስላታል። እንደዛው ወንዱም ቢሆን ሴት የምትባለው ነገር እንደዛ እንደተነገረው እናቱ እንደነገረችው ሊመስለው ይችላል ስለዚህ አባቷ እንደነገረች ሊመስለው ይችላል ልጆቻችንን እኛ በምንፈታበት ጊዜ በቀትዳራችን መኖር መቀጠል የማይችል ሆኖ መለያየት ደረጃ ከደረስን አትሊስት ልጆቻችንን በተቻለ መጠን ሴፍ ለማድረግ የልጆቻችንን ኢሞሽን ለመጠበቅ መሞከር መቻል አለበት ይህንን ነው ለማስተላለፍ የመጣሁት ሰብስክራይብ ላይክ ሼር አድርጉልኝ ቻናሌን በቀጣይ ልጆችን የሚመለከቱ ሀሳቦች እንገናኛለን እወዳችኋለሁ